ሰላም ሰላም፣ የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች እንደምናላችሁ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ እጅግ በጣም ደስ በሚል መረጃ ተመልሰን ተገናኝተናል። በተለይ ደግሞ እስረኞችን በተመለከተ እጅግ የሚገራርሙ አስደሳች መረጃዎች ወጥተዋን እንኳን ደስ ያላችሁ ለማለት እወዳለሁ ማለት ነው። እንግዲህ እንደሚታወቀው በእስር ቤት ከአርባ ሺ በላይ የሚሆኑ ኢትዮጵያውያን በሳዑዲ አረቢያ እስር ቤት ውስጥ ይገኛሉ። እነሱን በተመለከተ እንግዲህ ሁላችንም ወደ ሀገራቸው የሚገቡበትን መንገድ ስንጠባበቅ ነበር። እንግዲህ የመጨረሻው ሰዓት ደርሷን፣ ፊሽካውም ተነፍቷን፣ ያው ሁሉም ነገር ተስተካክሏን ማለት ነው። ስለዚህም ጉዳይ የምነግራችሁ ሆናል ማለት ነው። ለመሆኑ ዛሬስ ምን ያህል ዜጎች ወደ ሀገር ገብተዋል የሚለውንም በዚሁ ውግር መንገዴን እነግራችኋለሁ። ሌላው በመጨረሻ ላይ የማነሳው ምንድን ነው፣ በየመንና በሳዑዲ አረቢያ ድንበር መካከል እጅግ በጣም ከፍተኛ ሰው እየሞተ ነው። እጅግ በርካታ ቁጥር ያለው ኢትዮጵያውያን ችግር ውስጥ ነው ያለው። ከወደዛም የመኔዎቹ እየገፏቸው ነው፣ ከወደዚህም ደግሞ እንዳይገቡ እየተከላከሏቸው ነው። መሀል አጣብቅኝ ውስጥ ነው ያሉት። የእነዚህም ጉዳይ እልባት ያስፈልገዋል። የሚመለከተው አካል አቅሙ በሚችለው መንገድ ሁሉ እነዚህን ዜጎች ማውጣት ይጠበቅበታል ማለት ነው። እንግዲህ ወደ መረጃ የሳቀና አራተኛው ዙር በረራ በይፋ ተጀምሯል እንግዲህ በሳምንት ዘጠኝ በረራ ይኖራል ነው የተባለው እስከዛሬ የነበረው አንድ በረራ ነው ከዚህ በኋላ ግን በሳምንት ዘጠኝ በረራዎች እየተከናወኑ ዜጎች ወደ ሀገራቸው የሚገቡበት ሁኔታ ይስተካከላል ማለት ነው እንግዲህ በእስር ቤት ለምትሰቃዩ ይሄ ትልቅ የምስራች ነው እንኳን ደስ ያላችሁ ማለት እወዳለሁ እንዲሁም ደግሞ ከእስር ቤቱ ውጭ ናችሁ እባካችሁ ፍትህ ለወገኖቻችን ወንድሜ ይሄን ያህል ዓመት መታሰሩን እህቴ ይሄን ያህል ዓመት ታሰረች እያላችሁ ስትጨነቁ ለነበረም ለእናንተም የምስራች ነው እንኳን ደስ ያላችሁ ማለት እወዳለሁ ማለት ነው። ግን ይሄ ብቻ ዋጋ የለውም። መልሰን ላለመምጣት መጣር ይኖርብናል ማለት ነው። እንግዲህ አንድ ሺህ ኢትዮጵያውያን ከሳዑዲ ወደ ሀገራቸው ተመልሰዋል። መጋቢት 3 2017 በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ አንድ ሺህ ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው ተመልሰዋል ማለት ነው። እንግዲህ በዛሬው ዕለት እስከ ዛሬ 200 ሰው ነበር የሚሄደው ዛሬ ግን 1000 ሰው በሯን ማለት ነው። ይሄ እጅግ በጣም ትልቅ ደስ የሚል ዜና ነው። እንግዲህ የአደጋ ስጋት ስራ አመራር ኮሚሽነር ኮሚሽነር አምባሳደር ሽፈራው ተክለማርያም እና የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለተመላሾቹም አቀባበል አድርገውላቸዋል ማለት ነው። አምባሳደር ነቢያት ጌታቸው በዚህ ወቅት አራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ወደ ሀገራቸው የመመለስ ስራ በይፋ መጀመሩን ተናግረዋል ማለት ነው። እንግዲህ ከዚህ በኋላ በዚህም ከዛሬ ጀምሮ በሳምንት ዘጠኝ በረራዎችን በማድረግ ዜጎችን የመመለሱ ስራ እጅግ በጣም ተጠናክሮ እንደሚቀጥል ነው የተናገሩት ማለት ነው። እንኳን ደስ ያላችሁ ማለት እወዳለሁ አሁንም በድጋሚ ማለት ነው። እንግዲህ ከዚሁ ጋር ተያይዞ ከሚያዝያ አራት ቀን 2016 ጀምሮ የተከናወኑ በሚገኘው ከሳውዲ አረቢያ ዜጎችን የመመለስ ስራ እስካሁን ድረስ 91733 ኢትዮጵያውያን ወደ ሀገር መመለስ ተችሏል ማለት ነው። እንግዲህ ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያ በማቆየት ማዕከላትን ተገቢውን ድጋፍና እንክብካቤ የማድረግ እና ከቤተሰብ ጋር የማቀላቀልም ስራ እግረ መንገዱን ሲሰራ ቆይቷል ማለት ነው። አሁንም እንግዲህ በሳዑዲ እስር ቤት ውስጥ ከአርባ ሺህ በላይ ስደተኞች ይኖራሉ ተብሎ ይጠበቃል። በሳምንት ዘጠኝ በረራ ካለ ግን እነዚህ ዜጎች ምናልባችም አንድ ወር ባልሞላ ጊዜ ውስጥ ሁሉም ተጠቃልለው ወደ ሀገራቸው የሚገቡበት ሁኔታ እጅግ በጣም ቅርብ ነው ለማለት እንወዳለን። ግን እባካችሁ ከኤርፖርት ወርዳችሁ ተመልሳችሁ የምትመጡ ሰዎች ፈጣሪያችሁን ፍሩ። እንደው ለእናንተም ሁልጊዜ በቃ እስር ቤት መግባትም ከባድ ስለሆነ እንደው ፈጣሪያችሁን ፍሩ። ወደ ሁለተኛው መረጃ የሳልፍ እንግዲህ በተለይ በሳውዲ አረቢያና በየመን ድንበር መካከል አሁንም እጅግ በጣም ከፍተኛ የሆነ ችግር አለ። በርካታ ስደተኞች ተጠራቅመው ነው ያሉት። በተለይ ራጎ የሚባለው አካባቢ ላይ እጅግ በርካታ ስደተኞች ነበሩ። ያንንም ቦታ እያስለቀቋቸው ነው። ከወደዚህም ደግሞ ከሳውዲ እንዳይገቡ በጣም በከፍተኛ ሁኔታ ጥብቅ ቁጥጥርና ጥብቅ ክትትል እየተደረገ ነው። በርካቶችም ደግሞ በጥይት እየተመቱ ህይወታቸው እያለፈበት ያለ ሁኔታ አለ። እንዲሁም እዛ አካባቢ የሚለቀቁ ቪዲዮዎች አይታችሁ ከሆነ አስከሬኖች ሲቀብሩ እያየን ነበር። ዛሬዋል ነው ይሄ እጅግ በጣም ልብ የሚሰብር ልብ የሚያደማ ጉዳይ ነው። ይሄም እንግዲህ መንግስት እጁን አስገብቶ እነዚህን ዜጎች በምን አይነት ሁኔታ መውጣት እንደሚችሉ ከሚመለከተው ባለድርሻ አካላት ጋራ መነጋገር ይኖርበታል። ምክንያቱም አንድ ሁለት ዜጋ አይደለም፣ በሺዎች የሚቆጠሩ ኢትዮጵያውያኖች ናቸው ድንበር ላይ ያሉትና ስለዚህ የእነዚህም ዜጎች ጉዳይ በደንብ መታየት አለበት። መንግስት የቻለውን ሁሉ ቢያደርግ፣ ወይንም ተመልሰው ወደ ሀገር የሚሄዱበት ካልሆነ ደግሞ በኮረናው እንደተደረገው በሳውዲ ድንበር ውስጥ ገብተው በእስር ቤት የሚያልፉበት ሁኔታ የሚመቻች ከሆነ ተመቻችቶላቸው ህይወታቸው ከሚያልፍ የሚበላ የለም የሚጠጣ የለም ብዙ ችግር ውስጥ ነው ያሉትና ይሄ ነገር በደንብ ሊታሰብበት የሚገባ ጉዳይ ነው ማለት ነው። ስለዚህ ችላ ማለት አያስፈልግም። በነገራችን ላይ አሁንም ይሄ እየተነገረ አሁንም ድንበር ላይ ይሄ ሁላ ሰው እንደሚሞት እየተነገረ አሁንም ድንበር ላይ መግባት አቅቷቸው የሚሰቃዩ ሰዎች እንዳሉ እየተነገረ በአሁን ሰዓት የመን ላይ እጅግ በጣም ከፍተኛ ችግር እንዳለ፣ ጦርነት እንዳለ እየተነገራቸው ከኢትዮጵያ ተነስቶ የሚመጡ ሰዎች እኔ ምን አይነት አስተሳሰብ እንዳላቸው ግራ እየገባኝ ነው ማለት ነው። ስለዚህ እባካችሁ እባካችሁ በዚህ ሰዓት ከኢትዮጵያ የምትመጡ ሰዎች ራሳችሁን ችግርና ስቃይ ውስጥ ነው የምታስገቡት። እንዳትመጡ ላለሁ ብትመጡም እንኳ እዚህ መታችሁ የሚሰራ ስራ እንኳ ቢኖር ኦኬ፣ እሺ ሰው ራሱን ሊለውጥ ነው የመጣው ይህ ስራ ምናምን ይባላል። በአሁኑ ሰዓት ይህ ስራ እንኳ እንትን የለም። በቃ የሴት የለ የወንድ የለ ስራ ሙቷል። የለም በቃ ከንቱ ድካም ካልሆነ በቀር የለም። የሚጎዳው እዚህ ያለው ማህበረሰብ ነው። እዚህ ያለው እናንተን የሚቀበል ሰው እየተጎዳ ያለውና እባካችሁ ጥንቃቄ አድርጉ። በተለይ ከኢትዮጵያ ተነስታችሁ የምትመጡ ሰዎች እባካችሁ እባካችሁ በዚህ ሰዓት አትምጡ፣ በዚህ ሰዓት አትምጡ። አሁን በቃ የሚመጣበት ጊዜ አይደለም ብለን በተደጋጋሚ ነገረናን፣ ግን የሚሰማ ጠፍቷል ማለት ነው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችሁን ምከሩ፣ ያለውን ችግር አስረዱ። በተቻላችሁ አቅም ወንድም እህት ካላችሁ እንዳይመጡ የቻላችሁትን ያህል ጫና አድርጉ። ምክንያቱም መጥተው ድንበር ላይ ህይወታቸው ሲያልፍ ነገ እናንተም ሀዘን ውስጥ መግባታቸው አይቀርም፣ መፀፀታቸው አይቀሩም፣ ብዙ ችግር እንትን ማለቱ አይቀርምና ስለዚህ እንዳይመጡ ደጋግማችሁ መምከር ያስፈልጋል ማለት ነው። እንግዲህ ለዛሬ ብታዳምጧቸው ያልኳቸው መረጃዎች እነዚህ ነበሩ። በተለይ የእስረኞች ጉዳይ እጅግ በጣም ደስ ብሎኛል፣ ከእውነት ለመናገር እጅግ በጣም ደስ ብሎኛል። በጣም ብዙ ህፃናቶች አሉ፣ ሽማግሌዎች፣ በሽተኞች አሉ፣ ህመም ያለባቸው የስኳር በሽታ ደም ግፊት ያለባቸው በእስር ቤት ውስጥ ነበሩና እነዚህ ሰዎች አሁን በአስቸኳይ ወደ ኢትዮጵያ መሳፈራቸው እጅግ በጣም ደስ ይላል። በነገራችን ላይ ከኤርፖርት ወርዶ የሚመለስ ዜጋ እንዳለ በእርግጠኝነት ነው የምነግራቸው። ኢትዮጵያ እንኳን ሄዶ ቤተሰቡን ሳይጠይቅ የሚመለስ ፍጡር እንዳለ ምንም ጥያቄ የለውም። ግን ቢሆንም ግን አሁን ያለው በረራ በዚህ በሳምንት ዘጠኝ ቀን እየበረሩ ከሆነ እጅግ በጣም ደስ የሚል ነው። እውነት ነው ብዬ አስባለሁ። ዛሬ አንድ ሺህ ሰዎች ስለበረሩ በሚቀጥሉት እንግዲህ በረራዎች ደግሞ ያለውን ሁኔታ እየተከታተልን ለእናንተ የምናጋራችኋለን። በተረፈ እናመሰግናለን ስለምትከታተሉን እንዲሁም ደግሞ ቻናላችንን ላይክና ር ሼር ሰብስክራይብ ስለምታደርጉ ከልብ ከልብ እናመሰግናለን። መልካም ምሽት ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ፣ ሰላም በስደት ላይ ለምንኖር ኢትዮጵያውያን እላለሁ። መልካም ምሽት።